የዛሬ እንግዳችን አወኩሽ ኩሽን የሚባል ነገር አለ እንግዲህ፣ እጣ ፈንታህ ፖፖ ነው፣ ሐላል ነው ሐራም ነው የሚል ነገር ማየት አለብኝ አስር ዶላር ዋርም አይታታል። ፖፖ ስትሉ እዛ ቦታ ነው ተብሎ የሚሄደው። አንድ ነገር ገንዘብ ስላስገኘ ብቻ ቀጥታ ሄደን ገንዘቡን አንወስድም። ለመጅሊሱ በዚህ ጉዳይ ላይ ገብቶ የሆኑ ኮሚቴዎችን ቢያዋቀርልን። አንድ ፖፖ ውስጥ የሚሰራ ሰው ለዚህ ማህበረሰብ፣ በስሩ ላሉት ሰዎች ምን አድም ያደረገው ነገር ኖሮ ነው ያን ሁሉ ገንዘብ የሚወስ ጠቅጠቅ ስልክ የያዘ ሰው ለራሱ ከደውሎ እንደ ስልክ ልግዛ በቃ አሰራኝ። እንደዚ አይነ ነገ፣ እንዴት የሰው ልጅ እንጀራ ፖፖ ላይ ያርፋለ? ናም እንዲሄዱ ጥያቄ ላ ሊያነሱ ይችላሉ እና በቃ ተንቀሳቃሽ ብር የለም። አሁን አየር ላይ ነው ብሩ ያለው አሁን ስምንት ወር ውስጥ መኪና ገዝተሃል። ከሚያቀኝ ሰው ወጥቼ ወደ ማያቀኝ ሰው ሄድኩ። እሱ ደግሞ ያነበበ ነው፣ ሪሰርች እያደረገ ያለው ሌላ ሰው ለማስገባት ከፈለግ ራሱ አንተ ካለህ ነው። ከዛ ሽንኩር ትገዛለ፣ ቃሪያ ትገዛ ና፣ ከዛ እንጀራ ጋግረ ደግሞ ምግብ ብለ ታቀረ። ባለመረዳት የተሰራ ቪዲዮዎች ናቸው። እንግዲህ መኪና ላይ ሀይ ሀይ እንባባል እኛ ምን ፈልጎ ብር ነው ና ቶሎ ሂጅ። ዋናውን ነገር ንጠይቋል። ምን አድ የሚያደርገው ነገር ኖሮ ነው ያን ሁሉ ገንዘብ የሚወስደው የሚል ጥያቄ ከተመቻች ሊነሳ ይችላል። ከባድ ነበር በጣም፣ በዙሪያ ያሉ ሰዎች ከቤተሰብ ከጓደኛ ጀምሮ ምናምን ኢንሻአላህ ስለመጣ በጣም ደስ ብሎኛል። በጣም አመሰግናለሁ። በዛ ሰዓት ስድስት ስድስት ነው እያለ የጮኸው ህዝብ የሙስሊሞች ነው ብሏል። አልጮኸም